እንዴት ናችሁ የእግዚአብሔር ቤተሰቦች? ዛሬ ይህን መልእክት ለሚመለከተው ለአንድ ሰው እግዚአብሔር በዚህ ቃል ልቡን ያበረተዋል። እንዲህ ልበላችሁ፣ ሕልመኝነታችሁንና ሕልማችሁን ለሸጡ ለጊዜው ተሰወርኩ እንጂ አልሞትኩም በሏቸው። ትዝ ይላችኋል ባለ ሕልመኛውን ዮሴፍ በሸጡት ወንድሞቹ ዘንድ ሞቷል የሚል ወሬ ለዓመታት ተወራ። ነገር ግን ዮሴፍ ለዓመታት በዚህ ወሬ ውስጥ ቢያልፍም በሻጮቹ ዘንድ እስከ ጊዜው ተሰወረ እንጂ አልሞተም። ዮሴፍ በመሰወሩ ዘመን በብዙ ተሰራ። የመገለጥ ዘመኑ ከመምጣቱ በፊት በዮሴፍ ማንነት ላይ መጨመር፣ መለወጥ፣ መቀየር የነበረበት ነገር ሁሉ በህይወት ውጣ ውረድ ውስጥ እግዚአብሔር ገነባው፣ እግዚአብሔር ሰራው። ያ የዮሴፍ ከሻጮቹ የመሰወር ዘመን ባልባሌ ሁኔታ ይጠፋ አልነበረም። ዮሴፍ በጥበብ በለጠገ፣ በማስተዋል በረታ፣ በእምነት አደገ። ወዳጆቹን ጠላቶቹን በመውደድ ልቡ ሰፊ ሆነ፣ በባለጠግነት ሰፋ፣ በግዛት ኃያል ሆነ። ዮሴፍ በመንግስታት ዘንድ የታወቀና የመንግስትነትን ስፍራ የያዘ ሆነ ይህ ሁሉ የሆነው በመሰወር ዘመኑ ነው። ወንድሞቹ ሲገናኙት ዮሴፍ ሞተ ተብሎ እንደተወራው አልነበረም። ለካ ተሰውሮ እንጂ ዮሴፍ አልሞተም። ጊዜው ሲመጣ ሲገለጥ እንደ ሸጡት አላገኙትም። ሲመጡ ያገኙት በሌላ ማንነት ነው። የሁላችሁ እንደ ሸጧችሁ አያገኟችሁም። እንደሸጣው እንደሸጧችሁ መልሰው በመገለጥ ወራታችሁ ላይ ከእናንተ ጋር የሚሆነ የህይወት ስርዓት አይመለከቱም። ሲሸጧችሁ ህልመኛ ብቻ፣ ቃል ብቻ፣ ንግግር ብቻ፣ ተስፋ ብቻ። ነገር ግን የመገለጥ ወራታችሁ ሲመጣ ለእነሱ እንኳን የሚተርፍ የህይወት አቅም የያዛችሁ መሆናችሁ ይገባቸዋል። ስለዚህ እንዲበሏቸው እናንተ በመሰወር ወራት ላላችሁ የመገለጥ ወራት ተቀጥሮልኛል በሏቸው። በመገለጥ ወራቴ እንደተሸጥኩበት ወራት አይደለም የምገኘው በሏቸው። በልጽጌ፣ በርትቼ፣ ሀያል ሆኜ፣ ጠንክሬ ለብዙዎች የምተርፍ ሆኜ አንድ ቀን ታገኘኛለህ በሏቸው። የሸጧችሁ ዘንድ አልሞታችሁም፣ ለጊዜው ተሰወራችሁ እንጂ የመገለጥ ወራታችሁን በጽናት በፍቅር ጠብቁት። ስትገለጡ እንደተሸጣችሁበት ወራት ማንነት ሆናችሁ አይደለም የምትገለጡት። በሌላ ክብር በሌላ ማንነት ነው የምትታዩት። በርቱልኝ። እወዳችኋለሁ። ተባረኩ።